አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬም በድጋሚ አማርኛ በእንግሊዘኛ ትምህርት ይዤላችሁ መጥቻለሁ። ይሄ ትምህርት በጣም ጠቃሚ ስላለው በተደጋጋሚ እየሰራሁላችሁ እገኛለሁ ማለት ነው። አማርኛውን እንግሊዘኛውንም ማንበብ የምትፈልጉ ይሄ ነገር ይጠቅማችኋል ማለት ነው። ከዛ በፊት ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንዲሁም እንደዚህ ዓይነት ትምህርት ማግኘት ከፈለጋችሁ ወይም በኦንላይን ትምህርት ክትትል እንዲደረግላችሁ ፈልጋችሁ እዚህ ስልክ ቁጥር ባለው ኢሞ፣ ዋትሳፕ፣ ቴሌግራም ደውሉልን። የኦንላይን ትምህርት በኩርብም ሆነ በግል እንሰጣለን ማለት ነው። ቀጥታ ወደ ትምህርቱ የምገባ ይሆናል። አብራችሁ የቆዩ። ትምህርቱን የምንሰጠው ከጀማሪዎች ጀምሮ እስከ ከፍተኛ እውቀት እስካላችሁ ድረስ ስለሆነ የዚህ ቴሌግራም በዚህ ቴሌግራም ቁጥርም ማግኘት እኛን ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ የምገባ ይሆናል። እዚህ ጋር እንግዲህ አማርኛው የሰሱ መጀመሪያ ፊደል ሰ አለ። ከሰቀጥሎ የነኑ መጀመሪያ ፊደል ነ አለ። ሰነ እና የፈፉ ስድስተኛ ፊደል ፍ አለ ማለት ነው። ሰ ነ ፍ ሰነፍ፣ ሰነፍ ብሎ ወደ እንግሊዝኛ ስንቀይረው እንግዲህ ለሰሱ ኤስ ነው ኤስ ነው የምንወክለው የመጀመሪያ ፊደል ስለሆነ ኤስኢ ኤስኢ ኢ ለመጀመሪያ ፊደል አናባቢ ናት። ነ ለሚለው ደግሞ ኤን እናደርጋለን። ነም የመጀመሪያ ፊደል ስለሆነ አናባቢው ኢ ይሆናል። ኤን ኢ ፍ ለሚለው ደግሞ ፍ ስድስተኛ ፊደል ነው። አናባቢ የለውም በኤፍ ነው የሚወክለው ማለት ነው። ሰነፍ ብለን ስንጽፍ ኤስ ኢ ኤን ኢ ኤፍ ይሆናል ማለት ነው። እዚህ ጋር ስመጣ የበቦ ስድስተኛ ፊደል ብ አለ። የረሩ ስድስተኛ ፊደል ር አለ። በር የተቱ ሁለተኛ ፊደል ቱ ብርቱ ብርቱ ለበቡ እንግዲህ ቢ ነው የምትወከለው። ስድስተኛ ፊደል አናባቢ የላቸውም ብያለው፣ ቢ ብቻ። ረ ለሚለው አር፣ ረ ለሚለው አር ብቻ። ር ስድስተኛ ፊደል ስለሆነች አናባቢ አይኖረም። ከዚያም ቱ ለሚለው ለተቱ ቲ ነው የሚወክለው። ሁለተኛ ፊደል ስለሆነ አናባቢው ዩ ነው የሚሆነው። ስለዚህ ብርቱ ብለን ስንጽፍ ቢ አር ቲ ዩ፣ ቢ አር ቲ ዩ ይሆናል ማለት ነው። እዚህ ጋ ስንመጣ የቀቁ መጨረሻ ፊደል ቆ አለ። ቀጣይ የነኑ ስድስተኛ ፊደል ን። ቆ ን፣ የጀጁ መጨረሻ ፊደል ጆ። ቆ ን ጆ፣ ቆንጆ። ለቀቁ ኪዩ ነው የምንጠቀም፣ የመጨረሻ ፊደል ስለሆነ ኪዩ ኦ ይሆናል። ኪዩ ኦ። ን ለሚለው ኤን ይሆናል ማለት ነው። ለነኑ ኤን ይሆናል፣ ስድስተኛ ፊደል ስለሆነ አናባቢ ኖሮ አይኖረውም። ለጀጁ ጄ ነው የምንጠቀም፣ ጂን ሳይሆን ጄን ነው የምንጠቀም የመጨረሻ ፊደል ስለሆነ አናባቢው ኦ፣ ለመጨረሻ ፊደሎች አናባቢ ኦ ነው የሚሆን ማለት ነው። ስለዚህ ቆንጆ፣ ስለዚህ ስንጽፍ ኪው ኦ ኤን ጄ ኦ ይሆናል ማለት ነው። እዚህ ጋር ስንመጣ የነኑ መጀመሪያ ፊደል ነ አለ። ቀጣይ የጨጩ ስድስተኛ ፊደል ጭ አለ። ነ ጭ፣ ነጭ። ነጭ ለነኑ ኤን ነው የምንጠቀም የመጀመሪያ ፊደል ስለሆነ ኤን ኢ፣ ጭ ለሚለው ለጫጩ ደግሞ ለጨጩ ደግሞ ሲኤች ነው የምንጠቀም ማለት ነው። ጭ ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ሲኤች ለጨጩ ብቻ አይደለም ለቻቹም ያገለግላል ማለት ነው። ስለዚህ ነጭ ለን ስንጽፍ ኤን ሲኤች ይሆናል ማለት ነው። እሺ፣ ወደዚህ ጋር ስንመጣ የዘዙ ስድስተኛ ፊደል ዝ አለ። ከዚህ ቀጥሎ የናኑ አራተኛ ፊደል ና አለ። ዝ ና ዝና። ለዘዙ ዜድ ነው የምንጠቀም። ዝ ስንል ስድስተኛ ፊደል ነው፣ አናባቢ አይኖረውም። እና ለሚለው ደግሞ ለነኑ ኤን ነው የምንጠቀም አራተኛ ፊደል ስለሆነ ለአራተኛ ፊደል አናባቢ ደግሞ ኤ ነው ምትሆነው። ስለዚህ ዝና ብለን ስንጽፍ ዜድ ኤንኤ፣ ዜድ ኤንኤ እንጽፋለን ማለት ነው። እዚህ ጋር ስንመጣ የቀቁ መጨረሻ ፊደል ቆ አለ። ከቆ ቀጥሎ የየዩ ስድስተኛ ፊደል ይ አለ። ቆይ እና የተቱ አራተኛ ፊደል ታ፣ ቆ፣ ይ፣ ታ ቆይታ ለቀቁ እንዲህ ኪው ነው የምንጠቀም። ብያለ አናባቢው ኦ የሆነበት ምክንያት የመጨረሻ ፊደል ስለሆነ ነው። ይህ ለሚል ለያዩ ዋይ ነው የምንጠቀም። ስድስተኛ ፊደል ነው። ይህ አናባቢ አይኖረውም፣ ዋይ ብቻ። ለተቱ ቲ ነው የምንጠቀመው አራተኛ ፊደል ስለሆነ አናባቢው ኤ ይሆናል ማለት ነው። ስለዚህ ቆይታ ብለን ስንጽፍ ኪኦ ዋይ ቲኤ ይሆናል ማለት ነው። ቆይታ በዚህ መልኩ ይጸፋል። እዚጋ የተቱ አራተኛ ፊደል ታ አለ። ከተቀጥሎ የረሩ ሶስተኛ ፊደል ሪ አለ ታሪ እና የከኩ ስድስተኛ ፊደል ክ ታሪ ታሪክ ታሪክ ታሪክ የሚለውን ስንጽፍ ግን ለተቱ ቲ ነው የምንጠቀም አራተኛ ፊደል ስለሆነ ስለሆነ ቲ ኤ ለራሮ ለቀጠ ደግሞ ሪ ስንል አር እና የምንጽፍ ሶስተኛ ፊደል ስለሆነ አናቢ አይ አይ ለሶስተኛ ፊደል አናቢ ነው ክ ለሚለው ደግሞ ኬ ነው የምንጠቀም ለከኩ ኬ ነው የምንጠቀም ክ ስድስተኛ ፊደል ስለሆነ አናቢ አይኖረውም ማለት ነው ስለዚህ ታሪክ ብለን ስንጽፍ ቲኤ አርአይ ኬ ቲኤ አርአይ ኬ። እዚህ ጋር ስመጣ የበቡ መጀመሪያ ፊደል በ፣ ቀጣይ የፋፉ ሶስተኛ ፊደል ፊ፣ በፊ የተቱ ስድስተኛ ፊደል ት በፊ ት በፊት። በ ለሚለው ቢ ነው የምንጠቀም የመጀመሪያ ፊደል ስለሆነ ቢኢ። ፊ ለሚለው ደግሞ ለፋፉ ደግሞ ኤፍ ነው የምንጠቀም ሶስተኛ ፊደል ስለሆነ ኤፍ አይ። ት ለሚለው ደግሞ ቲ ስለዚህ በፊት ብለን ስንጽፍ ቢኢ ኤፍ አይ ቲ በፊት እንደዚህ ብለን እንጽፋለን ማለት ነው። ውድ የጥናት አካዳሚ ተከታታዮቻችን፣ የዛሬ ትምህርት ይሄን ምስል ነበር። ቀጣይ በሌላ ትምህርት እስከመጣላችሁ ድረስ ሰላም አለኝ።